የክራይስት አለም ዓለም አቀፍ ቤተክርስቲያን ክርስቲያን ባለራይና መስራች እና መስራቹ ነብዩ ኢዩ ጩፋ ወደ አዋሳ ከተማ ላይ አገልግሎት በመጣ ሰዓት የተቀበሉት አቀባበል ብዙዎችን አስቆጥቷል። ብዙ መነጋገሪያም ሆኗል። ከዚህ ጋር አያይዞ የተለያዩ ባለስልጣናትም ሳይቀር መግለጫ አውጥቷል። ካውንስሉም እገዳ ተጥሎበታል። ከዚህ ጋር አያይዞ ነቢዩ ጩፋ የተረገው ነገር ተገቢ ነው ወይ አይደለም ለሚለው ምላሽ አዘጋጅቷል። መታጀብ አለበት ወይ የለበትም ያለውንም ነገር ከመጽሐፍ ቅዱስ ጋር አያይዞ የተናገረውን አድምጠን እንመለስ። ሰባትና ስምንት የመንግሥት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ? የምትሉ ሰዎች ለአገልጋዮች መንግሥታዊ የሆነ ፕሮቴክሽን፣ መንግሥታዊ የሆነ ከለላ፣ መንግሥታዊ የሆነ ዌልካም፣ መንግሥታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በአራት መቶ ሰባ ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለህ ማስተባበያ ልትሰራ ትችላለህ። እኔ እያልኩ ያለሁት ለአንዱ ጳውሎስ አራት መቶ ሰባ ወታደሮች ተመድበዋል እያልኩ ነው። ለሃጋሲ ሽንቱልስያባ ጦሶንያሽ ወይዱ ጤታኔ ለአፑን ታሙ ወታደራይ እሲ ጳውሎስ አስ ማዳበት ዝጋይዳዳይስ የሮም ሻለቃ ለአንዱ ጳውሎስ አራት መቶ ሰባ ወታደር እንዲመደብ ትእዛዝ ሲሰጥ ጳውሎስ ቢአይፒ ብቻ ሳይሆን ቢቪአይፒ እንደሆነ ስለሚያምን በዘመኑ የነበሩ የሃይማኖት መሪዎች አልተረዱትም። ይህ የሮም ሻለቃ ግን ተረድቶታል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግሥትና መንግሥታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች ዐይናቸው መከደኑ ከምንም በላይ የሚያስገርም ነው። ጳውሎስ በአራት መቶ ሰባ ወታደሮች የታጀበው በፈጠረው ተጽኖ ልክ ነው። አንድ ሰው ምንም አይነት ተጽኖ ሳይፈጥር አይደለም በወታደር በወፍም አይታጀብም። የምትፈለጉትም ሆነ የምትታጀቡት በፈጠራችሁ ተጽኖ ልክ ነው። ተጽኖ ፈጣሪው ደግሞ ጌታ ነው። ጌታ በእናንተ ውስጥ ካለ፣ ከጌታ የተነሳ እናንተም ተጽኖ ፈጣሪዎች ትሆናላችሁ። በቅርብ ጊዜ በመስቀል አደባባይ እንዲያገለግል ከአሜሪካ ተጋብዞ የመጣው ወንጌላዊ ፍራንክሊን ወደ ኢትዮጵያ ሲገባ በጠቅላይ ሚኒስትር ደረጃ የዌልካም ፕሮግራም ተደርጎለታል። አይናቸው መብራቱን ነው የሚያሳየው። ወንጌልና ወንጌልን የሚሰብኩ ሰዎች በኢትዮጵያ ምድር የተገፉበት የበታች የተባሉበት የተናቁበት ዘመን ይበቃል። እግዚአብሔር ለወንጌልና ወንጌልን ለሚሰብኩ ሰዎች የክብር ዘመን እንዲሆን አድርጓል። ይሄ ማለት የእግዚአብሔር ክብር መጋፋት አይደለም። ቤቱ በዛ ፓትሮሉ በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንዲታጀብ ነው የምትፈልገው። እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለእኛ ነው። እኛንን የምንታጀበው ከዚህ በኋላ በምድር ያለው ነገር ሁሉ ለእኛ ነው። ሐዋርያት እንደዚህ አልለበሱም፣ ሐዋርያት እንደዚህ አልታጀቡም፣ ሐዋርያት እንደዚህ አይነት መኪና አልተጠቀሙም የምትሉ ሰዎች ሐዋርያት እኮ በዘመናቸው ከመርከብ በላይ ሌላ ቴክኖሎጂ የለም አለ የተባለውን መርከብ ተጠቅሟል። በእውነት እስኪ አንድ ነገር ሊጠይቃችሁ ሐዋርያት በዚህ ዘመን ቢኖሩ ቤት መኪና አይጠቀሙ ማለት ነው? ጳውሎስ ወይም ጴጥሮስ በእኛ ዘመን ቢኖሩ አውሮፕላን ተሳፍሮ አሜሪካና ካናዳ ሄዶ አያገለግሉም ብላችሁ ታስባላችሁ? ሁኔታው ከፈቀደና በዛ ላይ ከደረሱ ፕራይቬት ጀት ገዝቶ አይጠቀሙም ብላችሁ ታስባላችሁ? ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ ስሜት የመነጨ ይመስላል። ላስት ዊክ በሐዋሳ መስቀል አደባባይ የነበረውን ኮንፍራንስ ለመታደም በምናደርገው ጉዞ በሲዳማ ብሔራዊ ክልላዊ መንግሥት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ። ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የተሻለና የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ ማረጋገጫ ልሰጣችሁ እወዳለሁ። ከዚህም በመቀጠል ብዙ ሰዎችን ትችት በሚመስል መልኩም ልናገር ችሏል። ምክንያቱም እኔ የታጀብኩት በሰራው ስራ ነው። ማንም ሰው ከሰራ ይታጀባል። ቤት ቁጭ ብሎ በባዶ ጭንቅላቱ ቢቀና ግን ለማንም ምንም የማይደረግለት ስልም ተደምጧል። እንደዚህ አይነቱ ብዙ ነገሮችን አዘጋጅ ያለው ስለሆነ ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ ማድረግ እንዲሁም ቪዲዮ ከተመቻችሁ ላይክ፣ ኮመንት፣ ሼር በማድረግ ተባበሩ እያልኩኝ የምለያቸው ይሆናል። መልካም ጊዜ